እሷ ጀግና ናት። ልንልፈልገ ነው ምንም ጀግንነት የለም። ይሄ እሷ እየተናቀችው ነው እንጂ ብሩኬ አልተናቀም። ለምን ካላችሁ ማለት እሷ ከእሷ ጋር መተኛ ስለፈለገችው ነው። ሲጀመር ብሩኬ ከእሷ ጋር አልተኛም ብሎ እኔ ቤት አይደለም ምናምንም አይደለም። እሷ የፈለገችዋ ነገር ሌላ ነው። ብሩኬ ደግሞ ፍላጎት ስለሌላ በጊት ፍላጎት እንትን እያስገደደች ነው እንዴ! ምን አይነት ሴት ናት?

ግጭ ግርጭ ነው። አይደለም የምትፈልገው በቃ ስራ እንዴ? እሺ አልጋ ላይ መተኛ ትፈልገ ነው እንዴ? ምን ትፈልገኝ? አረ እነዚህ ልጆች ሁላችሁም ሞት አድርጎ እየተጠፉ ግራ ገብቶት ነው አንዴ ወይ ጉድ ወይ ጉድ! አይ ሰው እኛ ደግሞ በትን ምንም እኛ እንሻወድም ያና ክልፋራ ሊታረጉ ነ ረበና እና ቃልን ሙደ ገባ ሰዎች ነን። እናንተን ከፈለጋችሁ ውስጥ እንሸጣለን። ወይ ጉድ! ማን ናቸው እነዚህ ደግሞ? መስላ ማለት ነው በበር ዛ ሊሄድ መስላ ብሮኬ ብሮኬ ያረች ሩጥ ብላ ሄደት።

ወይ መለማመጣ ለማመጣ አላ እናንተ ፋፋሽ ይበሉ ገን የዛሬ ጭፈራ እንዴት ነው? በነገሩ ሰላም የትደችቺ ይብድ አረ ሰላም ናንጦ ትጨፍራላችሁ? አትጨፍሩም? አረ እኔ አልጨፍርም። መጨፈር ሲጀምር አልችልበትም። ሁሉም ሰጥ ብሎ ጨፍሩ፣ እኔ አግዛችኋለሁ። ችግር አይኔ እንጃ ግን እኔ አስባለሁ ዛሬ እኔ አላቅም ጨፍሮ። እኔ አግዛቸዋለሁ። ችግር አለ። ምን ጭፈራ አለ ብላችሁ ነው ዛሬ ታዲያ? ናምናልከ አረ ዛሬ መሳቅ ብቻ ነው የምን ጭፈራ፣ የምን ጭፈራ ነው? ዛሬ የመሳቅ ቀን ነው እንጂ ጭፈራ ደግሞ። እውነት ይቺ ቢሽክሊት የሆነ ሴትዮዋ ማለት ነው። እውነት በጣም ነው።

አንቺ ፍላጎት ካለሽ ለምን በሀቅ እንደዚህ ምናምን ምናምን ነገር ይነሳል። ሁላችሁ እሷ ኮ ለማስመለባዜታ ይነሳል። ባለፈው የሆነ አሽቃባጦች እያወሩ ሰምታችኋል። እንደ አንዳንድ አሽቃባ የእሷ ደጋፊ ተብሎ ምን ማናቸው እነሱ? የእሷ ደጋፊ ኮ የፊልተር እና የኡማር ደጋፊዎች ናቸው። እነሱ ሰው ናቸው ሲጀመር አይደለም።

እግዚአብሔር እናቶ ማብራት ይዞ ነው እንዴ? ማብራት ይዛለ ታቻው ግን፣ እናንተ እንደዚህ ብላችሁ ሲያልፍ ነው ማብራት ይቀርና ይሄን የምበቻችሁ አሁን እነሱ መኝታ ክላስ ገብተው ስራ እየሰሩ ነው እና ለም ትናንት ነው ማለት